ላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በፍጹም ጨው መጠቀም የሌለባቸውን የጤና ችግር ያለባቸውን ሰዎችን በዚህ ቪዲዮ ላይ እነግራችኋለሁኝ እንዲሁም ደግሞ ጨውን መመጠን ወይም ደግሞ መገደብ ለምን አስፈላጊ እንደሆነ በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያዘ ጥያቄ ካላችሁ፣ ሀሳብ አስተያየትም ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጨው ወይም ደግሞ ሶዴም በርካታ ጥቅሞች አሉት። እነዚህም የኤሌክትሮላይት ሚዛንን ለመጠበቅ ይረዳል። ጨው የፈሳሽ ሚዛንን ለመጠበቅ ይረዳል እናም ለውሃ አቅርቦትም አስፈላጊ ነው። ሶዲየም ለትክክለኛ የነርቭ ተግባርናም የሲግናል ስርጭትም ወሳኝ ነው። የጡንቻ መኮማተርናም መዝናናትንም ይረዳል። ጨው የምግብን ጣዕምን ያሻሽላል የበለጠም አስደሳች ያደርገዋል። በምግብ ውስጥ የባክቴሪያ እድገትን በመከልከል ረጅም ጊዜ እንዲቆይም ያገለግላል። ጨው የምግብ መፈጨት ፈሳሾችን ምርት ሊያነቃቃም ይችላል። ጨው ለጤና ጠቃሚ የሆኑ ጥቃቅን ማዕድናትንም ይዟል። ጨው ጠቃሚ ቢሆንም በልኩ መጠቀም ታዲያ ጠቃሚ ነው። ምክንያቱም ከመጠን በላይ የጨው መጠን ለጤና ችግሮች ሊዳርግ ይችላል ማለት ነው። ታዲያ የጨው መጠንን መገደብ ወይም ደግሞ ማስወገድ ለምን አስፈላጊ እንደሆነ አሁን ምክንያቶቹን በቅድሚያ ልንገራችሁ። አንደኛ የጨው መጠንን መገደብ የደም ግፊትን ለመቆጣጠር ስለሚጠቅም ነው። ከፍተኛ የሶዲየም መጠን ከፍ ካለ የደም ግፊት ጋር በቅርበት የተያያዘ ነው። ይህም የልብ በሽታ፣ የስትሮክና የኩላሊት በሽታ ተጋላጭነትን ይጨምራል። ሶዲየም ሰውነት ውሃ እንዲይዝ ያደርጋል ማለት ነው። ከፍተኛ የውሃ መጠን ደግሞ በሰውነታችን ሲኖር የደም መጠን ይጨምራል። የደም መጠን መጨመር የደም ግፊትን ከፍ ሊያደርግናም የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ሲስተም ላይ ጫናን ሊፈጥር ይችላል። ሁለተኛ የልብ ጤናን ለመጠበቅ ነው። ከመጠን በላይ የጨው መጠን ለልብና የደም ስር ወይም ደግሞ ለካርዲዮቫስኩላር በሽታዎች እድገት አስተዋጽኦ ያደርጋል። የጨው መጠንን መቆጣጠር የልብ ድካምናም ተዛማጅ በሽታዎችን አደጋ ለመቀነስ ይረዳል። የልብ በሽታ ወይም ደግሞ የልብ ድካም ያለባቸው ሰዎች የፈሳሽ ክምችትንናም በልብ ላይ ያለውን ሸክም ለመቀነስ ጨውን እንዲገድቡ ይመከራል። ሶስተኛ፣ ለኩላሊቶቻችን ጤናማ ተግባር ነው። ከፍተኛ የጨው መጠን በሰውነት ውስጥ ያለውን የሶዲየም መጠን ለመቆጣጠር የሚረዱትን ኩላሊቶቻችንን ሊጎዳ ይችላል። ከጊዜ በኋላ ከመጠን በላይ ሶዲየም የኩላሊት ጉዳትን ሊያስከትል ወይም ነባር የኩላሊት ችግሮችን ሊያባብሰው ይችላል። ከፍተኛ የሶዲየም አመጋገብ በተለይም ለዚህ ሁኔታ በተጋለጡ ሰዎች ላይ የኩላሊት ጠጠር እንዲፈጠር ሊያደርግ ይችላል። አራተኛ ደግሞ የስትሮክ ችግሮችን ለመቆጣጠር ነው። ጥናቶችም እንደሚያሳዩት የጨው መጠንን መቀነስ በተለይም ከፍተኛ የደም ግፊት ባለባቸው ሰዎች ላይ የኩላሊት አደጋን ሊቀንስ ይችላል። አምስተኛ ደግሞ ውፍረትን ለመቆጣጠርና ለሜታቦሊክ ጤና ነው። ከፍተኛ የጨው መጠን መጨመር ከከፍተኛ የካሎሪ መጠን ጋር ሊዛመድ ይችላል። ይህም በውሃ ጥም መጨመርና ከፍተኛ የሶዲየም ምግቦችን በመምረጥ ምክንያት ክብደት እንድንጨምር ያደርጋል። ከመጠን በላይ ሶዲየም ለኢንሱሊን መቋቋም አስተዋጽኦ ሊያደርግ ይችላል። ይህም በሜታቦሊክ ሲንድረምናም በአይነት ሁለት የስኳር በሽታ ውስጥ ቁልፍ ነገር ነው። ስድስተኛ ደግሞ የአጥንት ጤናን ለመጠበቅ ነው። ከፍተኛ የሶዲየም መጠን በሽንት አማካኝነት የካልሲየም መውጣትን ሊጨምር ይችላል። ይህም የአጥንት ጤናን አሉታዊ በሆነ መልኩ ሊጎዳ እና የአጥንት መሳሳትን አደጋ ሊጨምር ይችላል። ሰባተኛ ደግሞ ለጨጓራችን ጤና ነው። አንዳንድ ጥናቶች ከፍተኛ የጨው መጠን እና የጨጓራ ካንሰር ተጋላጭነት መጨመር መካከል ያለውን ግንኙነት ጠቁመዋል። ምናልባትም ጨው በጨጓራ ሽፋን ላይ በሚያመጣው ተጽዕኖና ጎጂ ባክቴሪያዎችን በማስተዋወቅ ምክንያት ሊሆን ይችላል። ለጨጓራችን ጤንነትም የጨው መጠንን መገደብ ያስፈልጋል። ስምንተኛ ደግሞ ለምግብ ጣዕም ነው። ከፍተኛ የጨው አመጋገብ የጣዕም ምርጫዎችን ሊቀይርናም ዝቅተኛ ጨው ወይም ደግሞ የሶዲየም ምግቦችን ጣዕም የሌለው እንዲሆን ያደርግብናል። ጨውን መቀነስ የምግብን ተፈጥሮዊ ጣዕም ምርጫን እንደገና ለመጠበቅ ይረዳል ማለት ነው። አንዳንድ ሰዎች በምግባቸው ላይ ከፍተኛ ጨውን ከለመዱ ከዛ በኋላ ትንሽ ጨውን ሲጠቀሙ ምግባቸው ምንም ጣዕም እንደሌለው ይሰማቸዋል። ስለዚህ የጨው ከፍተኛ መጠን የምግብ ጣዕምንም ሊያበላሽብን ይችላል ማለት ነው። በአጠቃላይ ሶዲየም ለተለያዩ የሰውነት ተግባራት አስፈላጊ ንጥረ ነገር ቢሆንም ልክን ወይም ደግሞ መጠንን ማወቅ ቁልፍ ነው። ለአብዛኞቹ ሰዎች ጨው በተመከሩት ገደቦች ውስጥ መመገብ አጠቃላይ ጤናን ለመደገፍናም ስር የሰደዱ በሽታዎችን ለመከላከልም ይረዳል። የምግብ መለያዎችን ማንበብናም በምግብ ውስጥ የተጨመረውን ሶዲየም መጠንን ማወቅም አስፈላጊ ነው። ጨው ወይም ደግሞ ሶዲየም ክሎራይድ በአመጋገባችን ውስጥ ወሳኝ ሚና የሚጫወት የተለመደ ማጣፈጫ ነው። ነገር ግን ከመጠን በላይ መጠቀም ለተለያዩ የጤና ችግሮች ሊዳርግ ይችላል። አንዳንድ ግለሰቦች የበለጠ ጥንቃቄ ማድረግ ወይም ደግሞ ጨው መጠቀምን ሙሉ በሙሉ ማስወገድ ይኖርባቸዋል። ጨው መገደብ ወይም ደግሞ ማስወገድ ያለባቸውን ሰዎች ደግሞ አሁን እነግራቸዋለሁኝ። አንደኛ ከፍተኛ የደም ግፊት ያለባቸው ግለሰቦች ናቸው። ከፍተኛ የሶዲየም መጠን ከፍ ካለ የደም ግፊት ጋር የተያያዘ ነው። ሶዲየም ሰውነት ውሃ እንዲይዝ ያደርጋል። ይህም የደም መጠን እንዲጨምርና በዚህ ምክንያት የደም ግፊት እንዲጨምር ያደርጋል። የደም ግፊት እንዳለባቸው ለተረጋገጡ ግለሰቦች የጨው መጠንን መቀነስ የደም ግፊትን ለመቆጣጠር የሕክምናው የተለመደ አካል ነው። ያልተቆጣጠራችሁት የደም ግፊት እንደ የልብ በሽታ ስትሮክናም የኩላሊት ጉዳት ያሉ ከባድ የጤና ችግሮችን ሊያስከትልባችሁ ይችላል። ሁለተኛ ደግሞ የልብ በሽታ ያለባቸው ሰዎች ናቸው። የልብ መጨናነቅ ችግርን ጨምሮ የልብ ሕመም ያለባቸው ታካሚዎች ብዙውን ጊዜ የሶዲየም መጠንን እንዲገድቡ ይመከራሉ። ከመጠን በላይ ጨው የፈሳሽ ክምችት እንዲፈጠር ሊያደርግ ይችላል። ይህም በልብ ላይ ያለውን የሥራ ጫናን ይጨምራል። የአሜሪካ የልብ ማኅበር የልብ ህመም ያለባቸው ሰዎች የሶዲየም መጠንን በቀን ወደ 1500 ሚሊግራም እንዲገድቡ ይመከራል። ከፍ ያለ የሶዲየም መጠን የልብ ድካም ምልክቶችን ሊያባብስ ተጨማሪ ችግሮችንና የኑሮ ጥራትንም መቀነስ ያስከትላል። ሶስተኛ ደግሞ የኩላሊት በሽታ ያለባቸው ግለሰቦች ናቸው። ኩላሊቶች የሶዲየምና የፈሳሽ ሚዛንን በመቆጣጠር ረገድ ወሳኝ ሚናን ይጫወታሉ። ስር የሰደደ የኩላሊት በሽታ ወይም ደግሞ ክሮኒክ ኪርኒ ዲዚዝ በሚኖርበት ጊዜ ኩላሊቶች ከመጠን በላይ ሶዲየምን ለማስወገድ ይቸገራሉ። ይህም የፈሳሽ መጨናነቅን ያስከትላል። የኩላሊት ችግር ያለባቸው ታካሚዎች በኩላሊታቸው ላይ ያለውን ሸክም ለመቀነስ ዝቅተኛ የሶዲየም አመጋገብን መከተል አለባቸው። ከፍተኛ የሶዲየም መጠን የኩላሊት ተግባርን ሊያባብስ፣ የደም ግፊት እንዲጨምርና የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ችግሮች ከፍተኛ አደጋን ያስከትላል። አራተኛ ደግሞ እብጠት ወይም ኢደማ ያለባቸው ሰዎች ናቸው። እብጠት ወይም ደግሞ ኢደማ በቲሹዎች ውስጥ ከመጠን በላይ ፈሳሽ መከማቸት ሲሆን ይህም እብጠትን ያስከትላል። እንደ የልብ ድካም ሲርሆሲስ ወይም ደግሞ የጉበት ችግር ወይም ቬነስ ኢንሰፊሸንሲ ያሉ ሁኔታዎች እብጠትን ሊያስከትሉ ይችላሉ። ቬነስ ኢንሰፊሸንሲ ማለት ደም ወደ ልብ የሚመለስባቸው የደም ስሮች ወይም ደግሞ ቬን በትክክል መስራት ሲያቆሙ የሚከሰት በሽታ ነው። ይህ ማለት ደም በደም ስሮች ውስጥ ወደ ላይ መመለስ ሲገባው በአግባቡ መመለስ ተስኖት በታችኛው የሰውነት ክፍሎች በተለይ በእግሮች ውስጥ ይከማቻል ማለት ነው። ይህ ችግር እብጠት ወይም ደግሞ ኢደማን በተለይም በእግሮችናም በቁርጭምጭሚቶች ላይ፣ የእግር ህመምና ድካም፣ የቆዳ ለውጦች እንደ የቆዳ ቀለም መቀየርና ማሳከክና የቆዳ መቁሰል፣ የደም ስር መወጠር ወይም ደግሞ ቫሪኮስ ቬን፣ የተጠማዘዙ እናም ያበጡ የደም ስሮችን ያስከትልብናል ማለት ነው። በቀላል አማርኛ ደም ከእግር ወደ ልብ የሚመለስባቸው ቱቦዎች ወይም ደግሞ የደም ስሮች በትክክል መስራት ሲያቆሙ ደሙ እዛው እግር ላይ ይከማቻል ማለት ነው። በዚህ ምክንያት እግር ያብጣል፣ ያማል፣ የቆዳ ቀለም ይቀይራል፣ እንዲሁም ቁስለት ሊፈጥር ይችላል። ይህ ችግር ቬነስ ኢንሰፊሸንሲ ይባላል ማለት ነው። ጨው ሰውነት ብዙ ውሃ እንዲይዝ በማድረግ ሁኔታውን ያባብሰዋል። ከፍተኛ የሶዲየም መጠን እብጠትናም ምቾት ማጣት እንዲጨምር በማድረግ መሰረታዊ ጤናን ያወሳስበዋል ማለት ነው። ስለዚህ እብጠት ወይም ደግሞ ኢደማ ያለባቸው ሰዎች የጨው መጠንን መገደብ አለባቸው። አምስተኛ ደግሞ የአጥንት መሳሳት ወይም ደግሞ ኦስቴዎፖሮሲስ ያለባቸው ግለሰቦች ናቸው። አንዳንድ ጥናቶችም እንደሚያመለክቱት ከፍተኛ የሶዲየም መጠን በሽንት አማካኝነት የካልሲየም መጥፋትን ሊያስከትል ይችላል። ከመጠን በላይ ሶዲየም የአጥንት ጤናን ሊጎዳ ይችላል። ይህም በተለይ የአጥንት መሳሳት ላለባቸው ወይም ደግሞ ይህንን ሁኔታ ለማዳበር አደጋ ላይ ላሉ ሰዎች አሳሳቢ ነው። እነዚህ ግለሰቦች ጤናማ የካልሲየም መጠንን መጠበቅ አለባቸው። ይህም በከፍተኛ የሶዲየም አመጋገብ ሊጎዳ ይችላል። ከፍተኛ ጨው የተዳከመ የአጥንት ጥንካሬ ጋር የተያያዙ የአጥንት ስብራትናም ሌሎች ችግሮች የመጋለጥ እድልን ይጨምራል። ስለዚህ የአጥንት መሳሳት ያለባቸው ሰዎች ጨውን መገደብ ይኖርባቸዋል። ስድስተኛ ደግሞ የስኳር ህመምተኞች ናቸው። ሁሉም የስኳር በሽታ ያለባቸው ሰዎች ጨው ማስወገድ ባያስፈልጋቸውም የደም ግፊት ወይም ደግሞ ከስኳር በሽታ ጋር የተያያዙ ሌሎች የልብና የደም ስር ወይም ደግሞ የካርዲዮቫስኩላር አደጋዎች ያለባቸው ሰዎች ጥንቃቄ ማድረግ አለባቸው። በተጨማሪም ከፍተኛ የሶዲየም መጠን በአንዳንድ ጥናቶች ውስጥ ከኢንሱሊን መቋቋም ወይም ደግሞ ሬዚስታንስ ጋር ተያይዟል። ከፍተኛ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር አደጋ የስኳር በሽታን አያያዝን ያወሳስበዋልና የጤና ችግሮችንም ይጨምረዋል። ሰባተኛ ደግሞ ማይግሬን ያለባቸው ግለሰቦች ናቸው። አንዳንድ ምርምሮችም እንደሚያመለክቱት ከፍተኛ የሶዲየም አመጋገብ ለአደጋው በተጋለጡ ግለሰቦች ላይ ማይግሬን ራስ መታትን ሊያስከትል ይችላል። ይህ ግንኙነት አሁንም እየተጠና ነው። ነገር ግን የጨው መጠንን መቀነስ በአንዳንድ ታማሚዎች ላይ የማይግሬን ድግግሞሽን እናም ክብደትን ለመቀነስ ይረዳል። ተደጋጋሚ ማይግሬን በዕለት ተዕለት እንቅስቃሴዎች በስራ እና በደህንነት ላይ ከፍተኛ ሸክምን በመፍጠር የኑሮ ጥራትን በእጅጉ ሊጎዳ ይችላል ማለት ነው። ስምንተኛ ደግሞ ከፍተኛ የደም ግፊት ያላቸው ነፍሰ ጡር ሴቶች ናቸው። የጨው መጠን ብዙውን ጊዜ ነፍሰ ጡር ሴቶች ውስጥ መገደብ አለበት፣ በተለይም ቀደም ሲል የደም ግፊት ያለባቸው ወይም ደግሞ ለፕሪ ኤክላምፒሲያ ተጋላጭ የሆኑ ሶዲየም ለእርግዝና አስፈላጊ ቢሆንም ከመጠን በላይ መውሰድ ደግሞ አደጋዎችን ሊያስከትል ይችላል። በእርግዝና ወቅት ያልተቆጣጠራችሁት የደም ግፊት ለእናቲቱም ሆነ ለፅንሱ ያለ ጊዜው መወለድ ወይም ደግሞ ዝቅተኛ የወሊድ ክብደትን ጨምሮ በርካታ ውስብስብ ችግሮችን ሊያስከትልባችሁ ይችላል። ዘጠነኛ ደግሞ በእድሜ የገፉ አዋቂዎች ናቸው። ግለሰቦች እድሜያቸው እየገፋ ሲሄድ የደም የልብ ህመምናም ለሌሎች የጤና ችግሮች የመጋለጥ ዕድላቸው በከፍተኛ ሁኔታ ይጨምራል። አረጋውያን ብዙውን ጊዜ በእነዚህ አደጋዎች ምክንያት የበለጠ የጨው መጠንን ይገድባሉ። ለአረጋውያን በብዛት የሚታዘዙ አንዳንድ መድኃኒቶችም ከከፍተኛ የሶዲየም መጠን ጋር አሉታዊ ግንኙነት ሊፈጥሩ እንደሚችሉም ልብ ማለት ያስፈልጋል። ከፍተኛ የጨው መጠን የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ችግሮችናም ለውስብስብ ችግሮች የመጋለጥ እድልን ይጨምራል። እንዲሁም ለመድኃኒቶች ደካማ ምላሽም እንዲኖር ያደርጋል ማለት ነው። ስለዚህ እነዚህ ሁላ ሰዎች የጨው መጠንን መገደብ ወይም ደግሞ ማስወገድ ይኖርባቸዋል ማለት ነው። በአጠቃላይ ጨው በመጠኑ አስፈላጊ ንጥረ ነገር ቢሆንም አንዳንድ የህብረተሰብ ክፍሎች ከከፍተኛ የሶዲየም ፍጆታ ጋር ተያይዘው በሚመጡት የጤና አደጋዎች ምክንያት መጠኑን መገደብ ወይም ደግሞ ማስወገድ አለባቸው። የተዘጋጁ ምግቦችንና ከፍተኛ የሶዲየም አማራጮችን በመቀነስ በሙሉ ምግቦች የበለጸገ የተመጣጠነ ምግብን መተግበር ጤናን ለመጠበቅናም ችግሮችን ለመከላከል ይረዳል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። የጨው መጠንን መገደብ ያለባቸው ሰዎችን በዚህ ቪዲዮ ላይ